ወጣቱን ሀባይ እንዴት ናችሁ? ሰላም ናችሁ? በሰላም ከኔጋ፣ አልሐምዱላህ በሰላም እንኳን ሰላም መጣችሁ። እንኳን ሰላም ቆያችሁ። አዲስ የመጣችሁ ሰብስክራይብ፣ ላይክ፣ ሼር አርጉ። እንደተለመደው ክፍል ሃያ ዛሬ ደግሞ እዚህ የመጣሁት መልስ ነው ጥያቄ ክፍል 19 ዓመት ነበረ። የተሳተፈ የለም ሰብሪና ብቻ ተሳትፋለች። አንድ ሰው ብቻ ነው የተሳተፈው እና እንሻአላህ እንግዲህ ያውም መታቁ ተጠቀሙበት። ያውም መታቁም ታውቃላችሁ ብዬ በመልሱ ነው የመጣሁት ማለት ነው። ኢንሻአላህ ትእዛዝ እውነት ወይም ሀሰት በማለት መልሱ ነው የሚለው። ጥያቄ አንድ የሰለፎች አቂዳ መጽናት የመጣበት ምክንያቶች ሰሃቦች፣ የመጀመሪያው የአላህን ኪታብ መያዛቸው እና የነቢዩ ሶለላሁ ዐለይሂ ወሰለም ሶለላሁ ዐለይሂ ወሰለም ሀዲስን መያዛቸው ነው ይላል። እውነት ማለት ነው አረንጓዴ ራይት የሆነበት እውነት ነው ጥያቄ ሁለት ሰለፎች በቁርአንና በሀዲስ የመጣውን ሁሉ አምነው አይቀበሉም ይመርጣሉ ይላል ሀሰት ይቀበሉ ነበረ አይመርጡም ነበረ ማለት ነው ጥያቄ ሶስት እኔ አቂዳ የሰለፎችን እንዲመስልልኝ የሰለፎችን አቂዳ ነው መያዝ የምንፈልገው የምንል ከሆነ ሁሉም ቁርአን እና ሀዲስ እምነን መቀበል እና መተግበር አለብን። ይላል እውነት። ጥያቄ አራት አላህ ሱብሃነሁ ወተአላ በሱረቱል ሁጅራት አንቀጽ አስራ አምስት ላይ ሱሃቦች ሲያመሰግናቸው እነዚያ ሙዕሚኖች በአላህ እና በረሱል ካመኑ በኋላ የማይጠራጠሩበት ብቻ ናቸው አለን። እውነት ማለት ነው። ጥያቄ አምስት ቁርአን እና ሐዲስ የያዘ በእነሱ ላይ የተገደፈ ይህ ሰው በአላህ ፍቃድ ሰናትን፣ ሰላምን፣ መረጋጋትን ያገኛል። ከሀቅ አዘንበል አያገኘውም ይለናል ይላል። እውነት ማለት ነው። ጥያቄ ስድስት ሸኩል ኢስላም ኢብኑ ተይሚያ አላህ ይዘንላቸውና የሁለት ነገሮች ዋና መለያዎች የሀቅና የባጢልን የሀቅና የባጢልን የደስታና የጥመት መለያው ተውሂድ ቁርአንና ተውሂድ ቁርአንና ሀዲስን መከተሉ ነው ይላል። እውነት ማለት ነው። ጥያቄ ሰባት እውቀት ብሎ ማለት ይላሉ፣ ኢብኑ ቴሚያ በማስረጃ በማስረጃ ኢብኑ ቴሚያ ይላሉ የተደገፈው ነው ይላሉ ይለናል። እውነት ማለት ነው። ጥያቄ ስምንት ከእውነት ሁሉ ደግሞ ጠቃሚ የእውቀት ብሎ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም የመጡበት እውቀት ነው ይላል። እውነት ማለት ነው። ማሻአላ እንደዚህ ይታያል። እውነት አረንጓዴ ራይት ራይት የሆነው እውነት እውነት ነው። ኢንሻአላ አንብቡም አሁን የፍስ ያለኝ ነው። እየተለጋገርኳ ነበርኩላችሁ። እናንተም ማንበብ ተፈልጋችሁ እንደዚህ ይታያል። ጽሑፉን ማንበብ ትችላላችሁ ይጣማችኋል፣ አንብቡ ማለት ነው። ያው እኛ ተፈተነንበት የአለፍኩበትን ይዤ መጣሁት እና ያው መልስ ነው ይሄ የሚያወዛግብ አይደለም ያው ስለሆነ ሁለቱም ደግሞ ይጣቅማችኋል። አለቶች በርቱን በርታ ኢንሻአላህ አብረን ዴክ ቀነን ሆና አንዳችን ለአንዳችን እንላችኋለሁኝ። ማሰላማ